እንኳን ደህና መጣሽ። ጎበዝ፣ በጣም ጎበዝ ልጅ። እስኪ እንታወቅ፣ ማነው ስምሽ? በጣም ጥሩ። እሺ፣ ማራማታ ማታ፣ ስንት አመትሽ ነው ጎበዝ? በጣም ጥሩ። ስንተኛ ክፍል ነሽ? ትማሪ ያለሽ ስንተኛ ክፍል ነሽ? እኔን እያየሽ አውሪያ። ስንተኛ ክፍል ነሽ? አንደኛ ክፍል። በጣም ጥሩ። እና አሁን ምንድን ነው አንቺ አሁን ምንድን ነው ማድረግ የምትፈልጊው ስታድጊ? ዶክተር? ምንድን ነው የምታከሚው? ለምሳሌ ምን ምንድን ነው የምታከሚው? በመርፌ መርፌ መውጋት ነው የምፈልግው። በጣም የሚገርም። አሁን ግን መርፌ አለሽማ? በጣም ጥሩ በጣም ጥሩ። እኔ መርፌ ስለምፈራ ነው። ኧረ እኔ ይፈራለሁ እንጂ እንጂ። እና በጣም ደስ ይላል። አሁን እኔ እንኳን እዚህ የጠራሁሽ ዛሬ ምን አለ መሰለሽ አንድ ማስታወቂያ እንድትሰሪ ፈልግ ነበረ። ማስታወቂያ መስራት ትችላለች አሉ። ወይስ ምንድን ነው የምትችይው? ምንድን ምንድን ነው የምትች ነገር መዝሙር ነው ዘፈን ነው ምንድን ነው ድራማ ነው? ታላ መዝሙር ነው እስ እንስ ነው ላግዝሽ ወይስ ያለሽ አንቺ ትያለሽ ላግዝሽ እኔ አንቺ ጀምሪ፣ እኔ ላግዝሽ ካለሽበት ምስክሽ መጣሁ እናቴ። እኛም በጣም እናመሰግናለን። እስኪ እረፍት ውሰጂ። እስቲ ትንሽ ውሃም ጠጪ። ያቀረብኩልሽ ቴምር አለ። እስቲ ቢይ። እስቲ እስቲ ቢይ። ጎበዝ፣ በጣም ጥሩ። እናመሰግናለን። እስቲ ቴምርም ቢይ እስቲ በደረቁ ከሚሆን ቢ ፍሬ ያለው ፍሬውን፣ ቀስ እያልሽ እየተጠነቀቅሽ። በጣም ጎበዝ ልጅ እንደሆንሽ አውቃለሁ። በጣም አንቺ አሁን በጣም ጎበዝ ልጅ ነሽ ምናምን ሲሉ ሰምቼ ነው። እና ደግሞ ምግብ መስራት ትችላለች አሉኝ። ከቤት ውስጥ በጣም ምግብ ትሰራለች። እንደገና ኧረ በጣም ብዙ ስራ ነው የምትሰራው አሉ። በጣም ጎበዝ ናት አሉ። እውነት ነው እቃ ይቺ እቃማ በጣም እቃማ ምን ቀላል ነው ለሷ። እቃ በጣም ነው የምታጥበው ምግብ ትሰራለች አሉ እውነት ነው። ትችያለሽ ማለት ነው። አብስለሽ ታውቂያለሽ በልጅነት። አሁን አርጅተሻል ማለት ነው ልጅ ማለሽ። በጣም ጥሩ እና ቤትሽ ስመጣ ትጋብዥኛለሽ ምግብ ምናምን። ምን ሰርተሽ ነው የምትጋብዥኝ ቢዛ ፒዛ መስራት ትወጃለሽ። በባትራ አረባከሽ እኔ በጣም በቃ ማመን ያቃተኝ በጣም እኔ እና ምን ልታደርጊ ነው? አንድ ቀን እኔ በሌለውበት ልትሰሪልኝ ነው ወይስ ምንድን ነው? አልገባኝም። ልትሰሪው ማለት ፒዛውን፣ ምሰሪው እንዴት ነው? አልገባኝም። ዱቄቱን በጥብጠሽ ከሽንኩርት ጋር ነው ዱቄትና ሽንኩርቱን አንድ ላይ ነው ምሳሌ እሺ እስቲ ንገሪኝ እንዴት ነው ፒዛ የሚሰራው ሽንኩርቱ ዝም ብሎ ነው ባትራ ውስጥ የሚገባው ፒዛ ውስጥ መጀመሪያ ምን ዱቄቱ ምንድን ነው የሚደረገው በምን ይቦካል ማለት ነው ከእዛ ጨምሬና፣ እኔን እያየሽ ወዲያ ትፍሬ፣ ትፈሪያለሽ፣ ታፍሪያለሽ? እንደ በጣም ደግሞ በጣም ነው የምታምሪው። ደግሞ ቀሚስሽ በጣም ነው የሚያምረው። መድአ የአንቺ ነው። ተይኝ እንጂ ተይኝ እንጂ አንቺ ታምሪያለሽ። አንቺ በጣም ቆንጅዬ ልጅ ነሽ። ደግሞ በጣም ነው የምታምሪው። እንደዚያ አይደለሽ እን ተማሪ ልጅ ነሽ። በጣም ደስ ይላል። እኔ በጣም ነው ደስ ያለኝ አሁን ከአንቺ ጋ የነበረኝ ቆይታ በጣም ደስ ይላል። አሁን ምንድን ነው መስራት? አሁን ለምሳሌ አንቺ እኔ አሁን እራሴን ቢያመኝ ምን ትሰሪልኛለሽ? ራሴን ቢያመኝ ምን ታደርግልኛለሽ? አልጫ፣ ቀይ ምን አልጫና ቀይ፣ አልጫና ቀይ ምን ወጥ ነው ወይስ ፍርፍር ነው፣ ወይስ ምን ትዘሪልኛለሽ? ይሄ ምንድን ነው በሲኒ የሚጠጣው? ደግሞ ምን ነበር የሚባለው በሲኒ የሚጠጣው? በሲኒ በጀ- አይደለም፣ በጀበና ተፈልቶ በጣም ችግር የለው መሳሳት ምኑ ማለት አደለ ቡናም ማፍላት ትችያለሽ። እ ሊያስተካክል ይችላል ይመስል። በጣም አን ያረ በጣም ደስ የምትይ ልጅ ነሽ፣ በእናትሽ በጣም ነው የወደድኩሽ። አረ፣ አይገባም አይገባም። እስቲ ውሃ ጠጭ፣ እየጠጣሽ ማለት እስቲ ጠጭ፣ የሰው ቆንጆ። እስቲ ቴምር ቢ ቢ፣ እስቲ ቴምርም እየበላሽ እስቲ ቢ ተጋበዥ፣ እንግዲህ ቤት ያፈራውን አሜን እና አሁን ለልጆች ምንድን ነው የምታስተላለፊው? ለወንድ ለልጆቹ አንቺ ነሽ እንዴ? ምሳሪው? በስመ አብ ጉድ እኮ ነው። እሺ አረ በጣም ይሄ ማድሬ የሚበረታታ አይደል እንዴ? ዛሬ ምንድን ነው የቋጠርሽው? እስኪ ለምሳሌ ምን ቋጠርሽላቸው? ልጆችሽ ናቸው እንዴ? ልካ ልጅ ነሽ በጣም በጣም ጎበዝ ልጅ ይቅርታ ተሳስቼ ነው አዎ ልጄ ወዳጄ ነሽ ልጅሽ ወዳጄ ነይ ነይ ያልሽኝ ትክክል ልጄ ወዳጄ ነሽ የኔ ማር እድገበኝ የኔ ቆንጆ የኔ ኩራት እሺ እና ለማን ነው ለልጆቹ የምትቋጠሪው ምግብ እኔ እኮ አልገባኝም ለዛ ነው ሰዎቹም ሲጠይቁ ማናቸው ለማን ልጆች ነው የምትቋጠሪው? የእልትና ቹና እና የቡቹ አሀ ምኖችሽ ናቸው? እነሱ ጎረቤት ናቸው? እሷ እህቴና ቹና ወንድምና እህትሽ ናቸው። ብዙም ጊዜ በጣም አበባ፣ በጣም ጥሩ እና አሁን አንቺ ታላቅ ወንድምሽን ስም አውጥተሽለታል። ስሙ የኔ አበባ አልሽው። የታላቅ ወንድምሽን የኔ አበባ አልሽው። ለምንድን ነው የኔ አበባ ያልሽው? ፈልገሽ ፈልገሽ፣ ለምን ይወዳል? የኔ አበባ ሲባል አንቺ ተወጃለሽ፣ አንቺ ተወጃለሽ። ስሙ ይወድሻል፣ ስለዚህ የኔ አበባ አልሽው። በጣም ጥሩ። በጣም ጥሩ። እኔ በጣም ዛሬ የነበረን ቆይታ በጣም ጥሩ ነው። ሌላ ቀን ደግሞ አመሰግንሻለሁ። በመጀመሪያ አመሰግንሻለሁ። እሺ፣ እኔ ኔኛ እያየሽኝ፣ እዚህ ስልኩ እንደገና ድጋሚ ሌላ ጨዋታ እንጫወታለን። ጥያቄዎች ማለት ነው። ጨዋታ ስልሽ ያው እቃ እቃ አይደለም። ታውቂያለሽ አይደለ? እስኪ ውሃ እየጠጣሽ ኔኛ፣ ምን መሰለሽ? ሌላ ቀን ደግሞ ምን ስሰሪ ነው ማየት የምፈልገው መሰለሽ፣ እቃ አጥባለሁ ብለሻል እ ምግብ እሰራለሁ ብለሻል። ወደዚህ እያየሻ ሰዎቹ እያዩሽ ስለሆነ ምግብ እሰራለሁ ብለሻል። ስለዚህ እሱን ማየት እፈልጋለሁ። እኔ እንዴት እንደምሰሪ ሰዎች ማየት መቻል አለባቸው አይደል? እንዴ በጣም ጥሩ፣ በጣም አመሰግንሻለሁ። እንደገና ስለዚህ ምንድን ነው የምታስተላልፊው መልዕክት? መልዕክት ታውቂያለሽ መልእክት እስቲ ምንድን ነው ምክር ነው እስቲ ምከሪ እስኪ ወደዚህ እያየሽ ምከሪያ ዘና በይ ደግሞ ተጨናንቀሻል እንዴ ፈራሽ እንዴ እኮ ዘና በያ ታዲያ ዘና በይ እሺ በይ ቀጢ ወይዬ ወዳቸዋለሁ። በጣም እኛ የምንወድሻለን። እናመሰግናለን ፍሩትዬ። ደጊ ተመንደጊ፣ ደጊ እግዚአብሔር ለቁም ነገር ያብቃሽ። እና አሁን ምንድን ነው የምትዩ? አሁን ለምሳሌ እቤት ውስጥ ብዙ እኔ ደግሞ እናትሽ፣ ማስተላለፍ የምፈልገው ነገር ምን መሰለሽ፣ ሁሉም ልጆች ፍቅር ይፈልጋሉ፣ እንክብካቤ ይፈልጋሉ። እናት አባት መጣላት የለባቸውም። ልጆች አይጣሉም። እናት አባት መዋደድ አለባቸው። እህት አይሰደብም። ትክክል። በጣም እናመሰግናለን፣ በጣም እናመሰግናለን። እርብስ እንግሊዝኛም ትቻለሽ ወይ? በጣም አረ ምንም አልተሳሳትሽም ምን ይበድል አረ በጣም ነው ምቼ እኔ ቆንጆ ደግሞ እኮ በጣም ነው የምታምሪው በእናትሽ እኔ በድርጅት አለው በእናትሽ እንዴት አረ ሳቂ ሳቂ እኔ ቆንጆ በጣም ነው የሚያምሩ ጥርስሽ ይሄ ጥርስሽ እኔ ቆይ ምን ቢደረግልሽ ደስ ይልሻል ብረት እንዴት በመዶሻ ትክክል አሃ በብረት ማሰር ነው በቃ በጣም አመሰግናለሁ። ደና እደሪልኝ፣ እኔ ቆንጆ። በይ ቴምርሽን እና ውሀሽን ውሰጂ። ቻው በይ ቻው።